በአካዳሚውና በክልሉ ስራ ዕድል ፈጠራና ኢንተርፕራይዞች ልማት ቢሮ በጋራ በስራ ፈጠራና ክፍተቶች ላይ ያተኮረ የጥናት ስራ ላይ የተለያዩ ባለድርሻ አካላት በተገኙበት የምክክር መድረክ ተካሂዷል። በመድረኩ ላይ የማዕከላዊ ኢትዮጵያ ክልል አመራር አካዳሚ ዋና ዳይሬክተር አቶ ተስፋዬ ብላቱ የስራ ዕድል ፈጠራ ለኢኮኖሚ እድገት ወሳኝ እንደሆነ ገልጸው አካዳሚው ባለፉት ጊዜያት በስራ ዕድል ፈጠራ ላይ ያከናወናቸው ተግባራትን ጠቅሰዋል። ሁለተኛ ስራችን ነው የቱሪዝም በጣም ትልቁ ሴክተር ነው። የስራ እድል ከመፍጠር አኳያ እንደምታውቁት እንደምትረዱት በክልላችን የቱሪዝም ፖቴንሻል ለስራ እድል ፈጠራ ምን ያህል ፖቴንሻል አለው የሚል ጥናት አድርገናል። ጥናት ስራ ሰርተን ኦልሬዲ ሰሚት አድርገናል። መጽሐፍ በቅርብ ቀን ውስጥ ፐብሊሽ እናደርጋለን፣ ይደርሳችኋል ተስፋ እናደርጋለን። ስለዚህ አንዱ የመጀመሪያው ከዚህ ሴክተር ጋር የሰራ ነው። ስራ የስራ እድል ፈጠራ ቱሪዝሙ ያለው ፖቴንሻል በደምብ ዲቴል አጥንተናል። የማዕከላዊ ኢትዮጵያ ክልል አመራር አካዳሚ ምክትል ዋና ዳይሬክተርና የጥናትና ምርምር ዘርፍ ኃላፊ ሀይረዲን ራመቶ በስራ እድል ፈጠራና ኢንተርፕራይዞች ላይ የሚስተዋሉትን ችግሮች ለመቅረፍ በቂ የጥናትና ምርምር ስራዎች ሊሰሩ ይገባልም ብለዋል። ቤዚካሊ ለዚያ መነሻ የሚሆን ኢንተርፕራይዝ ተብሎ ደግሞ ከጥቃቅንና አነስተኛ ኢንተርፕራይዝ ጀምሮ እስከ ኢንቨስትመንት ደርስ የሚደርስ የራሱ እርከን ያለው በኢንተርፕራይዝ ተደራጅቶ ስራን የሚያገኙ ባለድርሻዎችን አድሬስ የሚያደርግ ርዕስ ላይ ያለ ነው። ቤዚካሊ ርዕሱ ሁለት መሰረታዊ ሀሳቦችን ይዟል። ጥናቱ በስራ እድል ፈጠራና በኢንተርፕራይዞች ልማት ላይ ያሉትን ክፍተቶች በዝርዝር ያሳየ ስለመሆኑም ምክትል ዋና ዳይሬክተሩ ተናግረዋል። ኢንተርፕራይዝ ማህበራት ሲደራጁ ከተደራጁ በኋላ የሰስቴኔብሊቲ ችግር ያጋጥማቸዋል፣ የመፍረስ እድል ያጋጥማቸዋል። የሚፈለገው አንድ ኢንተርፕራይዝ ጥቃቅን ላይ ከተደራጀ ከጥቃቅን ወደ ሚዲያ መካከለኛ ከመካከለኛ ወደ ኢንዱስትሪ ኦር ኢንቨስትመንት እያለ እንዲሄድ ነው ግቡ። ማለት ሶ ምንድነው ዲተርሚናንቱ? ለምንድነው አንድ ኢንተርፕራይዝ ከተደራጀ በኋላ የታለመለትን ግብ እስኪያሳካ ድረስ እስከ መጨረሻ ማይሄድ? ይሄ በጥናት መለያት ያለበት መፍትሄም መሰጣት ያለበት ጉዳይ ነው። ይሄ ማለት በጣም የዘላቂነት ጉዳይ ነው። ኢኮኖሚ ላይ ያለውን ፋይዳ የማሳደግ ጉዳይ ነው። ምንድነው ትራንዚሽን ላይ ወይም ይሄ ከአንድ ደረጃ ወደ ሌላ ደረጃ ሽግግር ማድረግ ውስጥ ያለው ችግር ምንድን ነው የሚለው ሶሉሽን ማስጣት ያስፈልጋል። የማዕከላዊ ኢትዮጵያ ክልል የስራ ዕድል ፈጠራና ኢንተርፕራይዞች ልማት ቢሮ ምክትል ኃላፊና የገጠር ዘርፍ ኃላፊ አቶ ተመስገን ኃይሌ የስራ ዕድሎችን በተለያዩ ዘዴዎች እንደሚፈጠሩ ተናግረው ዘርፉ ላይ ያሉትን ችግሮች በጋራ ለመቅረፍ አመራር አካዳሚው እያደረገ ያለውን ጥረት ጠቀሜታዊ ላቅ እንደሆነም አንስተዋል። ብዙ ባይባልም የሚከስሙ ኢንተርፕራይዞች እንዳሉ አይተናል ማለት ነው። እነዚህ የሚከስሙ ኢንተርፕራይዞች ምክንያታቸው ደግሞ በጥናት መለያትና ቀጣይ ላይ ለሚደራጁ ኢንተርፕራይዞችም የሚመጡ ፋይንዲንጎች በጣም የተለዩ አክሽነብል የሆኑ ፋይንዲንጎችን ለይተን መሄድ እንድንችል አጋዥ ይሆናል ብለን እንጠብቃለን ማለት ነው። ዘርፉ ለሀገሪቱ ከፍተኛ አስተዋጽኦ እንደሚያበረክት የገለጹት የአመራር አካዳሚ ዋና ዳይሬክተር ተስፋዬ ብላቱ በዚህም ጥናቱ አስፈላጊ ስለመሆኑም ገልጸዋል። በጥናቱ ከ330 በላይ የጥቃቅንና አነስተኛ ኢንተርፕራይዝ አባላት አድሬስ እናደርጋል። ከ330 በላይ ኢንዲቪጅዋልስ በኮስቺነር ወይም በመጠየቅ በፎከስ ግሩፕ ዲስከሽን በኢንተርቪው ኬስችነር በመሙላት አድሬስ እናደርጋለን። በጥናቱ ኦልሞስት ሁሉም ዞንና ሁሉም ልዩ ወረዳ አድሬስ እናደርጋለን። እዚህ ውስጥ የማይሳተፍ ዞንና ልዩ ወረዳ አይኖርም። በጥናቱ ጥናቱ እስከ ታችኛው ድረስም ተግባራዊ እንደሚሆንና የመድረኩ ተሳታፊዎችም የነቃ ተሳትፎ ሊያደርጉ እንደሚገባም ተመላክቷል።